አንድ ልጅ ጸጉሩ ድሬድ ነው፣ በጣም ትልቅ ነው። ከሰው ሁሉ ጎልቶ ይታያል፣ አለማየት አትችልም። ጉባኤ ላይ ስ መሀል ላይ እንደተከምሮ እና ትምህርት ተምሮ ጨረሰና፣ ብቻ ደስ ብሎታ መጣና፣ ምናለ የመሰላቸው ዛሬ አስተማርከው ትምህርት ሰይጣን የሆነ ትምህርት ነው። አንድ ሰው በአምስት ዓመት ዶክተር ሆኖ በስድስት በሰባት ዓመት ዶክተር ሆኖ ሰርጀሪ ታምኖበት የሰው ወድቅ በሦስት በአራት ዓመት ፓይለት ሆኖ ሕዝብ ተሸክሞ ይበራል። ሠላሳ ዓመት ሙሉ ኦርቶዶክስ ሆኖ ግን አንድ ነገር ስጠይቅ አይመልስም። ቆይ እሷን ነገር ጠይቄ ልምጣ ይላል። የፈረደበት ጥያቄ አለ። አሳ ጾም አለ ወይስ የለው? እንደ አሳው ራሱ ቢጠየቅ አይመልስም። እጭ አበዙት ወይ የብሉ ነው የሚለው አለ። ምን ጭቅጭቅ ነው? ሁሌ ተመሳሳይ። ገና ጋዳለው ወይስ የለው? ጥምቀት ጋዳለው ወይስ የለው? አምና ነበረው ዘንድሮ እኔ እንጃ ብለዋል አንድ አባት ሲጨቀጭቃቸው ማለት ነው። እዚህ ያላችሁ ወጣቶች ቤተ ክርስቲያን ተዳከመች ካላችሁ አንተ ነህ ቤተ ክርስቲያን፣ አንቺ ነሽ ቤተ ክርስቲያን። እናንተን ተጠቅማ ብዙ ነገር መስራት ትፈልጋለች፣ ትችላለች። በዚህ ጉባኤ አሁን ሰው የገቢ ማሰባሰቢያ ጉባኤ ስለተባለ ብር ሊሰጥ የመጣ ሰው ይበዛል። አትስጡ አለልም እናንተ ነ በኋላ አይለቁኝም። አትስጡ ብሎ ስጡ። ከብሩ በላይ ግን መቼ ነው ሃይማኖታችሁን የምትማሩት? ምእመናን ሲጠፉስ እንዴት ጠፉ የሚል ሰው አለ? እኛ ብር ብቻ አይጥፋ፣ እቃ ብቻ አይጥፋ። ሰው ጠፋ አልጠፋ ምን ይመስለው? ምንም። ሕንፃው ሲቃጠል እናብዳለን። ስንት ወንድማችን ግን በዚህ ቀን ክዶ ተቃጥሏል፣ ነፍሱ የሕንፃው ይሰራል፣ ይሄ ልጅ ግን አይሰራም ከሃይማኖት የወጣው በሱስ የፈረሰው ሰውነቱ ተስፋ ቆርጠው በጣም ብዙ ሰዎች አሁን ባለው ከረንት ሲትዌሽን በጣም ብዙ ሰዎች ተስፋ ቆርጠው ዲፕሬሽን ውስጥ ናቸው። ሱሳይድ የሚያደርጓሉ ራሳቸውን የሚያጠፉ አሉ። መቼ ነው ስለ እነሱ የምናወራው? እኛ ብቻ እኛ ቅርስ ጥበቃ ባለስልጣን ነው ብቻ እቃ አይጥፋ ብቻ። እኔ አሁን እቃው ያስፈልግም ማለት አይደለም ደግሞ፣ እቃ ቢጠፋ በኋላ እኔ እንዳትናገር። ግን ይህንንም ሳተዉ ያንን ልታደርጉ ይገባቸዋል ብሏል ክርስቶስ። ነፍሳት ትልቅ አሁን አንድ ደብር በጣም ተሳካለት የሚባለው ብዙ ገቢ ሲያስገባ አቤል ለክብረ በዓል የሚገባው ገቢ ይባላል። መጽሐፍ ቅዱስ ምን ይላል? ነፍሳትን የሚሰበስብ እርሱ ምን የሚሰበስብ። ትልቁ የቤተ ክርስቲያን ገቢዋ ስንት ብር ገባ ሳይሆን ስንት ሰው ንስሐ ገባ፣ ስንት ሰው ቆረበ፣ ስንት ሰው ከክፉ ምግባሩ ተመለሰ፣ ስንት አዳዲስ አማንያን አመኑ፣ ስንት አዳዲስ አማንያ እዚህ አንድ የኢትዮጵያ ጃንደረባ ትውልድ የሚል ፕሮጀክት ላይ አንድ ውይይት አድርገን ነበር። የሃያ ምናምን ቀን ተከታታይ ትምህርት ለመስጠት ምዝገባ ተካሂዷል። ከየሰንበት ትምህርት ቤቱ ሰዎች ተውጣጥተዋል የሚል ነገር ከየሰንበት ትምህርት ቤቱ ሰው ቢውጣጣ ምንም አይጠቅመንም። ስለዚህ ከየሽሻ ቤቱ፣ ከየመጠጥ ቤቱ ሰው ቢውጣጣ ግን አዲስ ሰው ይድናል አይድንም? ይድና የሚያውቀውን ሰውዬ የሚራቀቀውን ሰውዬ ለምንድን ነው የምታስተምረው? የጠገበ ሰውዬ ጥርሱ ላይ ስቴኪን የያዘ ሰውዬ ለምንድን ነው ምሳ ጨርሶ ቃል እግዚአብሔር የማያውቀው ቃል ምንም የማያውቁ ሰዎች እነሱን ማስተማር ስንጀምር ያኔ አገልግሎት ተጀመረ ማለት ነው። እግዚአብሔር እንዲህ ዓይነት አገልግሎት ለማገልገል ያውቃል። እኔ አሁን በጣም ደስ የሚለኝ እንደሆነ ንገራቸው። ጉባኤ ላይ ስታዩዋቸው ከዚህ በፊት ቤተክርስቲያን መተው እንደማያውቁ የሚያስታውቅ ሰዎች። እኔ አንድ ጊዜ ሳውዝ አፍሪካ የሚባል አገር ለጉባኤ እንጂ፣ አንድ ልጅ ጸጉሩ ድሬድ ነው በጣም ትልቅ ነው። ከሰው ሁሉ ጎልቶ ይታያል። አለማየት አትችልም። ጉባኤ ላይ ያሰው መሀል ላይ እንደ ተከምሮ እና ትምህርት ተምሮ ጨረሰና ብቻ ደስ ብሎታ መጣና ምናለ ይመሰላቸው ዛሬ አስተማርከው ትምህርት ሰይጣን የሆነ ትምህርት ነው። እንግዲህ የእሱ ቃልዮት ያሰማልን ቨርዥን ነው እንግዲህ በሚያውቀው ማለት ነው። በቃ የገባው ይሄ ነው። እንደው ሰይጣን የሆነ ትምህርት የሚሉ ሰዎችን ይሰብስብልን እግዚአብሔር። ከዛ መልአክ የሆነ ትምህርት ይሉ ይሆናል አይደል? መጀመር አሁን ያ በር ላይ ቆመን ነው ሰው ምን አስቆም ይጭ። አንቺ ምንድን ነው የለበሽው? ትንሽ ቀሚስሽ አጠረ። ምን አለ አንተ ሰው እኮ ክርስትና ሲገባው አይደለም ልብሱን መቀየር፣ አይደለም ፀጉሩን መቆረጥ አንገቱን ይቆረጣል የገባው ቀን ግን ከእግዚአብሔር አላገናኛል ነው እንጃ። መሀል ላይ ቆመን እንዳይገቡ ሰላሳ መስፈርት ደርድረን እንዳይገቡ፣ በጣም ብዙ ሰዎች እናሸማቀቃለን። ቤተክርስቲያን የሚመጣው ሰ አሁን ቅዳሴ ላይ እንደው መጥቶ ማን ሰው መጥቶ ሊያስቀድስ የመጀመሪያ እርምጃ ግልምጫ፣ እዚህ ጋ እኔ ስንት ዓመት ያስቀደስኩበት ነው። ስትሬንጀርነት እንዲሰማው እንግዳ እንደሆነ እንግዳ እንደው ቤተ ክርስቲያን ቅዳሴ ስትጀምር ምን እንደምትል ሰምታችኋቸው። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠን ይጉብዙ ኩሉ ዘገብራ ለጽድ ጻድ ቁቱ ወዘያ ክብር ሰንበተ ትንቢተ ኢሳያስ ምዕራፍ 56 ነው ቤተክርስቲያን ቅዳሴ መጀመሪያ ላይ ያመጣችሁ ምንድን ነው ይሄ ሰውዬ ኃጢአተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሁድ ነው ብሎ ሰንበት ነው ብሎ መቷል አረ መጥቷል ሁሉ ዘገብራ ለጽድቅ ጻድቅ ውቱ ጽድቅን የሚሰራ እርሱ ጽድቅ ጻድቅ ነው ወዛ ያከብር ሰንበተ ሰንበት የሚያከብር እሱስ ጽድቅ አደለ ወይ አትፍራ ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብረ ነው ሰንበትን ነው። ከዛ ይበል ዘገብ ዘገባ እግዚአብሔር ወደ እግዚአብሔር የገባ እንግዳ በል ውስጥ እግዚአብሔር ከህዝቡ ይለየኝ ይሆን እንዳይል ከህዝቡ ምን ይለኝ ይሆን አንተ ዘማዊ ደግሞ ገባ ህዝቡ መሃል ይለኝ ይሆን አንተ ሰካራ ይለኝ ይሆን እንዳይል ለምን ሁሉ ዘገብራለ ጽድቅ ጻድቅ ሁቱ እዛ ያከብር ሰንበት ሰንበትስ ማክበር ራሱ ምንድን ነው? በእውነት የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። እንደኛ ፈራጅ አደለችም ቤተክርስቲያን። እና ነፍሳትን መሰብሰብ ነው እውነተኛ የቤተክርስቲያን ጥበብ። አሁን በጣም የሚገራሩ የቤተክርስቲያን ህንፃዎች ላሳያቸው፣ አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንፃ የተገነቡ አብያተ ክርስቲያናት ናቸው። የምታዋቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት ይሄኛው ሬስቶራንት ሆኗል። ትንሽ ብራይት ነሱ አይታያቸውና፣ ይሄኛውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ ብዙ ከፍለህ የምትተኛበት ሆቴል እንደምታዩት ሬስቶራንት ነው። ቤተ መቅደስ እንደምታዩዋቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው። ከውጭ ውስጥ ስትገባ ናይት ክለብ ነው። ሌሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት ባሌ ዳንስ ትምህርት ቤት ግን ቤተ ክርስቲያን እንደምታያቸው ሞልም ማለት ምን ማለት መሰላቸው? አያድርገውና ሰው መገንባት ካልጀመርም ነገ የኛ አብያተ ክርስቲያናት እንደዚህ አይነት ጣል ሊደርሳቸው ይችላል። ከዛ አዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገር መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህ ማ ትበላ ታሟርትብን እንዳትሉኝ፣ ከእኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ ለአውሮፓ ሕብረት ሲባል ለፖለቲካል ኮሬክትነስ መንበስ አድርገው። ይሄ እኛ ከማንበልጣለን ከማንም አንበልጥ ከማንም አንበልጥ ሰው ላይ ህንፃ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። በየቤተ ክርስቲያናቱ እኔ እንደውም የሐዋሳ ስለማላቅ በደንብ ልናገር ያው የምረግጠው ንግር ስለማላቅ እንግዳ ነኝ። የፈለኩትን መናገር ይችላል አይቻል አዎ። የሰንበት ትምህርት ቤቶች አዳራሾች ምን ያህል ትንንሽ እንደሆኑ እናውቃለን። በየአድባራቱ በብዙ ደበር ሰንበቴ ቤቶች ደግሞ አሉ እሁድ ቀን ሰዎች መጥተው ዝክር ዘክረው ብቻ የሚሄዱባቸው አዲስ አበባ ውስጥ አንድ ደብር ላይ ሃያ ምናምን ሰንበት ያዳራሻል ሰንበት ቤት ውስጥ ግን ወፍጮ ቤት ነው። እና እየለመኑ እባካችሁ ተባበሩን ብለው ነው ጉባኤ የሚያስ ሰው ላይ ካልሰራ ሰውን ማስተማር ካልጀመርክ ነገ እያንዳንዱ ነገር ቀስ እያለ እየቀነሰ ይመጣል። ዛሬ ከሚያስቀድሱ እናቶች፣ አባቶች፣ ምእመናን አጠቃላይ የሚበዙት አረጋውያን ናቸው። የዛሬ 10 ዓመት የዛሬ አምስት ዓመት የዛሬ 20 ዓመት እነዚህ አረጋውያን ሲያልፉ አሁን ማስቀደስ ያለመደ ወጣት ነገር ያስቀድሳል ማለት አይቻልም። ሰው ላይ መስራት የማይተካ ነገር ነው። አገልግሎት በእንደዚህ ያለ ነገር አይለካም፣ በተገልጋዩ ብዛትና ማነስ አይለካም። እኛ ብዙ ሕዝብ ሲመጣ ነው በቃ አገልግሎት የሚመስለው በጣም እንደውም ኦርቶዶክሳን በጣም እንታለለው ሕዝቡን ሲበዛ ስናየው በቃ በዝተናል ምናምን እንላለን ያለሽ መስሎሻል ተበልተሻል። በየቀኑ እህቴ እንደዚህ ቀየረች ጭምነቷን፣ ወንድሜ ቴስቶነ እንደዚህ ሆነ እየተባለ ስልክ እኮ እኛ ሰላሳ ስልክ ነው የምናስተናግድ በየቀኑ የሚወጣ አቤት ጭስ ቢኖረው እንዴት ደስ ይለኛል መሰላችሁ፣ ሰዎች ሲክዱ ቢጨስ ኖሮ ታፍነን እንሞት ነበር። ሰዎች ህይወታቸው ሲበላሽ ጭስ ቢኖረው አገሩ ይታፈናል። ስለዚህ አገልግሎትን በተገልጋዩ ማንነት መለካት እጅግ እጅግ በጣም የተሳሳተ መንገድ ነው። ሰዓቴ በጣም ስለሄደ አንድ ነገር ብቻ ላንሳላችሁና የመጨረሻ ነጥብ እዛ ላይ ያጠቃሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰው መገንባት ላይ ሥራ የሰሩ አብያተ ክርስቲያናት ውስጥ የግብጽ ቤተ ክርስቲያን በጣም ጥሩ ምሳሌ ስለሆነች ስለ ግብጽ ቤተክርስቲያን ልንገራችሁና አበቃለሁ። መቼስ ብሔራዊ ስሜታችሁ ተነሳስቶ ምን ግብጽ ግብጽ ይላል እንደምትሉ አውቃለሁ። ግን መቼስ አደለም። በሃይማኖት ከሚመስሉት ሰዎች ከሌሎችም መማር ይቻላል። አይቻል ይቻላል። የግብጽ ቤተክርስቲያን በጣም በቁጥር ትንሽ የሆኑ ኦርቶዶክሳውያን ምእመናን ያሏት፣ አብዛኛው ሕዝብ በሌላ እምነት የተያዘ ነው። ዘጠና ፐርሰንቱ ወይም ዘጠና አምስት ፐርሰንቱ ሊባል በሚችል ደረጃ ሙስሊም ነው። የቀሩት ናቸው አምስት ፐርሰንት ምናምን የሚሆኑት እንግዲህ በቆየ ጥናት አሁን ጨምሮ ሊሆን ይችላል። የግብፅ የግብፅ ቤተክርስቲያን ከምታስተምረን ጥቂት ነገሮችን ልንገራችሁ። የመጀመሪያው ለቤተ ክርስቲያን ችግሯን በማውራት ፈንታ መፍትሄ መሆን። እስኪ በሉ፣ ችግር በማውራት ፈንታ ምን መሆን? መፍትሄ መሆን። የግብፅ ቤተክርስቲያን በጣም ከፍተኛ ችግር ነበረባት። አንድ ዲያቆን ነው ብዙ ነገር የቀየረው እግዚአብሔር እሱን ተጠቅሞ ማለት ነው። አቡነ ሺኖዳ የተባለው አባት ስለዚህ ዲያቆን እንዲላል በዚያን ጊዜ የነበረው አገልግሎት ብዛት ያላቸው ችግሮች ነበሩበት ሰባኪያንና የተማሩ ካህናት አልነበሩም በመሆኑም በቤተክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ጀመር ይላል እስኪ ይችም ቃል አብረን በልባካቸው በቤተክርስቲያን ድካም ሌሎች ድርጅቶች ያድጉ ነበር በማን ድካም እውነታ ሁን ሐዋሳ ውስጥ ሌላ እምነት ተከታዮች የሚበዙት በእነሱ ጥንካሬ ነው? በእኛ ድክመት ነው? ለምን ንወሻሻል? በእኛ ድክመት ነው። እንዴት ነው ሰው እግሩን አንስቶ እየተማታ ሰው መሳዝ፣ ይችል እያላገጠ እየተሳደበ እንዴት ነው ሊሆን የሚችለው? ስራ ስላልሰራ፣ ምንም ስራ አልሰራ። ብዙ ነገር ሊኖራቸው ይችላል። በጀት ሊኖራቸው ይችላል። መንግሥታዊ ድጋፍ ሊኖራቸው ይችላል። ከእኛ ጋር ያለው አምላክ ግን የላቸው። ከእኛ ጋር ያለው ከእነርሱ ጋር ካለው ምን ይላል? ይበልጣል። ምግባራችንን ተውት፣ ኃጢአታችንን ተውት፣ በማተባችን ብቻ እንበልጣል። አንሠራም። ሽባ አደረግናት፣ ኃያሏን ቤተ ክርስቲያን ደካማ መስላ እንድትታይ። አቡነ ሺኖዳ በቤተ ክርስቲያን ድካ የሌሎች ሃይማኖት ድርጅቶች ያድጉ ጀመር። መለያየትና ውስጣዊ ጠብ ተስፋፋ። ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር። አሁን በቤተ ክርስቲያን ችግር ላይ ነቀፋ በመስጠት ትችት በመስጠት ቤተ ክርስቲያንን የሚጠቅም የሚመስለው ሰዋል። ሰስፔክተር ሲንዱረ የሚባል አለ። ስፔክታተር ሲንዱር የሆነ በመተቸት ደስ የሚለው ሰዋል። ማለት የሚወድ ሰው ተናግሬ ነበር እኮ ሰሚያጣው የሚል ሰው። ቤተ ክርስቲያን ይሄ አይጠቅማት በመተቸት በማንኳሰስ ሌሎች የቤተ ክርስቲያን አገልግሎት በማቃለል ሲኖዶሱን በመሳደብ ያን በማድረግ አትጠቅማትም፣ ትጎዳታለህ። ችግሯ ላይ ሌላ ችግር ትሆናለህ። ስድብ፣ ማጎሳቆል እንዲጠቀሙ ነበር። በፍርድ ቤት ለህግ ጉዳይ ገንዘብ እያባከሉ ቤተክርስቲያን እንዲዋጓት ነበር። ሁለት ኦርቶዶክሳውያን ተካሰው ፍርድ ቤት ከሄዱ ለቤተክርስቲያን ውርደን ያነበራል እነዚህ ነገሮች ሁሉ ግን ጥቅም የላቸውም ቤተክርስቲያን ከዚህ አልተጠቀመችም ታዲያ እንዴት ለውጥ መጣ ይሉና አቡነ ሽኖዳ ለውጥ ያመጣው የሀቢብ ጊዮርጊስ መልካም ሥራ ነው አሉ እርሱ በዘመኑ በነበሩ ስህተቶች ውስጥ ራሱን ሳያስገባ ሥራ ጀመረ ለሁለት ወሳኝ መሠረት ድንጋዮች አለ ሰንበት ትምህርት ቤትና መንፈሳዊ ኮሌጅ እነዚህ ነገሮች እንደጀመረ በየዕለቱ ያድጉ ጀመር በየአብያተ ክርስቲያናቱ በየማኅበረሰቡ በሰንበት ትምህርት ቤቱ ብዙ አገልጋዮችን እያፈራ መጣል እርሱ በጉድለቶች ላይ ነቀፌታ አልሰነዘረም። ቤተ ክርስቲያን የሚጎድሏትን ነገሮች ለማቅረብ ሥራ ሠራ እንጂ ቤተ ክርስቲያን ሰባኪያን ይጎድሏል ነበር። አብዛኞቹ ካህናት አባቶች የቅዳሴ መጽሐፍት የሚያነቡ ነበሩ። የመስረት ችሎታ አልነበራቸው። ሐቢብ ጊዮርጊስ ግን ይህን ዓለም በቤተ ክርስቲያን እንባ አልሞላውም። ይልቁንም አገልጋዮችን ማብዛት ጀመረ። የመንፈሳዊ ኮሌጅ ሰባኪያን ማኅበር አቋቋመ። በካይሮ በብዙ ቦታ ቅርንጫፍ ኖራቸው። ሀቢብ ጊዮርጊስ ሕፃናት ወጣቶችን አንድ የሚያስተምራቸው ሰው ማጣታቸውን ሲመለከት ቤተ ክርስቲያንን ለመተቸት አልወደደም። በየስፍራው ሰንበት ፍሬት አቋቋመ። መዝሙር ግጥም እየጻፈ መዝሙር እየሰራ በሁሉም መስክ ያገለግል ነበር። ባጭሩ በእሱ የተመራው አገልግሎት ትልቅ ትምህርት ሰጥቶን አልፈዋል ብለዋል አቡነ ሽኖዳ። በረከቱ ይደርብን። ስለዚህ ቤተ ክርስቲያን እዚህ መሀል አሁን ይህን የምንናገረው በነገራችን ላይ እዚህ መሀል አንድ ሀቢብ ጊዮርጊስ አታጣም ቤተ ክርስቲያን አሁን አንዲት ሴት ዝም ብላ ስትወልድ ሴት፣ አሁንም ስትወልድ ሴት፣ አሁንም ስትወልድ ሴት ሲሆን ደጋግማ የምትወልደው ምን ፈልጋል? አቤት አሁን ቤተክርስቲያን ዲያቆን የምትሾመው ለምን መሰላቸው? እንደው ምናልባት እስጢፋኖስ ድጋሚ ቢደገም ብላል አትናቴዎስ ቢመጣ ነው እንጂ እኮ እኛ እኮ በዝተን ያስጨንቃታል በሽታውን አንባል